ድንቅ አድርጎልኛል። የሰራዊት ጌታ ድንቅ አድርጎልኛል። የሰራዊት ጌታ አረሳኝ ማምላ አነሳኝ ከትቢያ ድንቅ አድርጎልኛል። በደሌን ሳይቆጥር ድንቅ አድርጎልኛል። ወደ ቤቱ ጠራት። ሰላም ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና፣ ብዝት በዝት ይበልላችሁ። እንግዲህ እኛም ሳቅ በሳቅ ሆነን መጥተናል ማለት ነው። ቀድሞ ሰላምታ ይቀድማል። ብርቄ ሰላም በል። እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እንግዲህ ዛሬ በደስ በሚል ደስታ ነው የመጣ ነው ወደ እናንተ እና አቤላ ምንድን ነው የተሰማ? ምንድን ነው የተሰማ? አዎ፣ እዚህ ጋር የሆነ ነገር እንግዲህ ለቤተሰቦች ይፋ ነገር አለ ነገር እና አዲስ ነገር አለ። ግቢው እናንተ በአብዛኞቻችሁ ታውቁታላችሁ ብዬ አስባለሁ ያለ ነው። እነሩታ ግቢ ነው እነሩታ ቤት ነው ማለት ነው። እና ሩታ ወልዳለች፣ ያው እንደምታውቁት ቆንጆ ወንድ ልጅ ወልዳለች። እግዚአብሔር ይመስገን ከብዙ ጭንቀት በኋላ ወደ ደስታ ተመልሰናል ማለት ነው እና እሱን አስመልክቶ እኛ ለየት ያለ ደስ የሚል ፕሮግራም አዘጋጅተን እየጠበቅናቸው ነው ግቢ ውስጥ ናል ማለት ነው እና እዚህ ጋ እንደምታዩት ኬክ ነው ያው ሩታ ልጇን ይዛ ስትመጣ አቀባበል ልናደርግላት ነው። በጣም ደስተኛ ትሆናለች ብለን እናስባለን። ብዙ ሰዎች ጠርተናል። እኛ ጓደኞቻችን፣ የአብርሽ፣ የሩታ የሚቀርቧቸው ሰዎች እንዳለ ጠርተናል። አብረን ሆነን ደስታቸውን አንድ ላይ የምንካፈል ይሆናል ማለት ነው። አሉ ብዙ እነ ቢንያምን ፈረንጁ እዩ፣ ብዙ ሁላችንም አለን፣ እናቃለን። ከዚህ በፊት ብዙ ችግሮችን አሳልፈናል። እየተጣላን እርስ በርስ ብዙ ነገር አሳልፈናል። ግን ደግሞ እሱ ነገር ይብቃና አሁን ደስታ ላይ ነን እና አዲስ ልጅ ሲመጣ በደስታ እንቀበለው ብለን እንግዲህ ያው ሰማያዊ ከለር ማለት የወንድ ልጅ ምልክት ነው እና ማንም ማያውቅም፣ ይሄንን ፕሮግራም እንዳዘጋጀን ሩታም ማታውቅም አብርሽ ማያውቁም እኛ ብቻ እኔና አቤል ነን ያዘጋጀነው ይሄን ፕሮግራም እና ፋሚሊዎቿንም አስፈቅደን ግቢ ውስጥ ገብተን ቤቱንም እንደዚህ እንደሚያምር አድርገን ዲኮር አሰርተን ኬክ አዘን ነው እየጠበቅናቸው ያለ ነው። ዛሬ ነው ከሆስፒታል የምትወጣው እና ዛሬ ስትወጣ ቤት ውስጥ እንግዲህ አላሰቡበትም። እኛም ትንሽ አንድ ስቴፕ ቀደም ብለናል እና ይህንን ፕሮግራም አዘጋጅተን እሷንም ሩታንም እንኳን ማርያም ማሪችሽ እንኳን ለዚህ ክብር አበቃሽ ልንላት ያለፈው ነገር ሁሉ ትተን ማለት ነው እና ወደ ደስታ እንድንመጣ ዛሬ ይህንን ነገር አዘጋጅተናል። ሩታንም አብርሽንም እንዲሁም ቤተሰቦቿን ሰርፕራይዝ ለማድረግ እኔና ቤል ስናስብ በመሀል አንድ ያገዘን ሰው አለ። እንደዚህ ቤቱንም ግቢውንም እንደዚህ አሳምሮ እየጠበቀን ያለው ግን ሀፒ ዲኮሮች ናቸው። ስልክ ቁጥራቸውን ከታች ሜንሽን፣ ካፕሽን ላይ እንጽፍላቸዋለን። በዚህ አጋጣሚ ሀፒ ዲኮሮች በጣም ነው የምናመሰግነው። ካሰብነው በላይ ነው፣ አሪፍ ነገር የሰራችሁልን። በጣም እናመሰግናለን። ግቢ ውስጥ እንደዚህ በመጀመሪያ መግቢያ ላይ እንደዚህ አርጎ ጠብቆናል። ውስጥ ደግሞ ሩታዬ የምትቀመጥበት ቦታ ደግሞ በጣም ልዩ አርጎ ነው የሰራው ማለት ነው። እና በጣም ትወዱታላችሁ ሀፒ ዲኮር በጣም እናመሰግናለን ለምትፈልጉት ደግሞ ከስል ስልክ ቁጥር እናስቀምጠላችኋለን ማለት ነው በጣም የውስጡንም እናሳያችኋለን ማለት ነው እና የምትጨምረው ነገር አለ ብሩኬ? እኔ ደስ ብሎኛል ማለት ይሄንን ፕሮግራም በማዘጋጃችን የምሬ ነው። ሩታም ትደሰታለች ቤተሰቦቿም ይደሰታሉ ብለን እናስባለን። ቤተሰቦቿ መጀመሪያ ተደሰተዋል። ይሄን ነገር ስናደርግ ለልጃችን ምናምን ደስታ ምናምን ብለው በጣም ደስ ብሏቸዋል ማለት ነው እና ጓደኞቻችንም የእነሱን ጓደኛ ምናምን ሁላችንም ጠርተናቸዋል ማለት ነው እና ቀድመን ግን ማለት ነው የሀፒ ዲኮር ሩታዬ የምትቀመጥበት ቦታ ምናምን እናሳያችሁ፣ ተከተሉን። ከመጀመሪ ከመጀመሪያው እንግዲህ ያው እንግዲህ ቀደም ለመናገር ሞክሬያለሁ። ሰማያዊ ማለት የወንድ ልጅ ምልክት ነው። እንግዲህ እንደምታዩት ሰማያዊ በነጭ አድርገን የሚያምር ነገር አስተካክለን ሩታን እየጠበቅን ነው። በጣም ይምራል። አልኮል ሩታ የዚህ ነው የምትቀመጠው እንግዲህ በጣም አሳምሮልናል። ዌልካም ቤቢ ይላል ልጃችን ይዘን እየመጣ ነው። ሩታዬ ልጇን ይዛ እየመጣችን ነው ከነ ቤተሰቧ ጋር። እኛ ቀድመን መግቢያ እንሰራላችሁ ብለን ነው ማለት ነው። እንግዲህ እንደዚህ አልምጠብቀው አይመስለኝም ያው የሚጠበቅ ስላልሆነ በጣም ደስተኛ ትሆናለች ብለን እናስባለን። ከዚህ በላይ ደስታ እንዲጨምርላት ነው የምንፈልገው። እና ደግሞ ጓደኞቻችን እየመጡ ነው መሰለኝ። አሁን ጓደኞቻችን ተሰብስበን ምንጠብቃቸው ይሆናል ማለት ነው። ፋሚሊዎች አብራችን ቆዩ። ሰርቲፊኬት ነው አላችሁ እንዴት ናችሁ ለምን እንደተጠራችሁ ያው ገብቷችኋል ብዬ አስባለሁ? የምር ወደዳችሁት ወደዳችሁት አንደኛ ነው ማለት ነው እና ቤተሰቦች ያው አንዳንድ ጓደኞቻችን እየመጡ ነው። ያው ሌላ ከጨረስን መጣችሁ ከጨረስን በኋላ መጣችሁ ቀደም ብላችሁ ግን፣ ያው በዚያ አጋጣሚ በጣም ደስ ብሎናል። እስኪ ማለት እነሱ አሁን ሩታ አታቅም፣ ቤተሰቦቿ ብቻ ነው ያስፈቀድ ነው። ያው ቤት ውስጥ ዲኮር አሰርተን ምናምን ሩታ የምታርፍበት ቦታዎች ምናምን አሰማምረን እየጠበቅናት ነው። እና እስኪ እናንተ ስሜቱ ምን ተሰማችሁ? ይህንን ነገር ስላዘጋጀን በዚህ አጋጣሚ በነገራችን ላይ በጣም ከምትለው በላይ እኔ በጣም ደስተኛ ነኝ። ምክንያቱም ያው ያለፉበት አንዳንድ ነገሮች እስከዛሬ የተፈጠሩት በጣም ብዙ ነገሮች አሉ። በአብርሽና በሩታ መሀል እንዲሁም እኛ ጓደኞች መሀል በጣም ብዙ ክፍተቶች ተፈጥሯል። ግን ደግሞ እነዛ ሁሉ ጊዜያቶች አልፎ ሩታ በሰላም መገላገሏ በራሱ አንድ ትልቅ ደስታ ነው ብዬ አስባለሁ። ስለዚህ ልጅ ደግሞ ሲመጣ ልጅ ያስታርቃል፣ አንድ ያደርጋል፣ ብዙ ሰላሞችን ይፈጥራል ብዬ አስባለሁ እና በዚህ አጋጣሚ ሩታ በጣም ደስ ብሎኛል። እንኳን እግዚአብሔር ረዳሽ። እንዲሁም ደግሞ የነበራችሁ ፍቅር የነበራችሁ ደስታ፣ አንቺና አብርሃም ከዚህ በፊት የነበረው ሙሉ ላይፍ እንደሚስተካከል በሙሉ ተስፋ አደርጋለሁ። እና ግን ወዳቸዋለሁ በጣም። ቴንኪ። እኛም እንወዳቸዋለን። ደስ ይላል ማለት ነው። ብዙ ነገር ተናገርከው እና በጣም ደስ ይላል። እግዚአብሔርን ብዙ ጊዜ ስንጠብቅ የነበረው ነገር ነው ማለት ልጅ፣ በረከት ነው። ልጅ ከመጣ በኋላ ብዙ ፍቅርና ደስታ ይመጣል ብዬ ያስባለሁ። ሩታዬ፣ ምርጥ እህቴ፣ አብርሽ፣ ምርጥ ወንድሜ፣ ለዚህ ቀን እንኳን ፈጣሪ ያበቃችሁ ለማለት ወዳለሁ። እንግዲህ ከዚህ በኋላ ደግሞ በረከቱ፣ ረድኤት ወርዶ ደግሞ ፏ እንደምንል ተስፋ አደርጋለሁ። እንወዳቸዋለን። እኛም እንወዳቸዋለን። እንግዲህ አሁን የተወሰኑ ሰዎች ነው የሚቀሩን እና ነቢኒም አሉ ነፈረንጁም አሉ እነሱ ናቸው የቀሩን አሁን እና የሩታ ቤተሰቦች ሰዎች እንግዲህ ሩታ ናጅባት አንድ ላይ እንዲመጡ ተነጋግረናል የምታውቀው ነገር የለም ሩታ አብርሽም የሚያውቀው ነገር የለምና ይህንን ሰርፕራይዝ ከልባችን ሰርፕራይዝ ልናደርጋቸው ተዘጋጅተን እየጠበቅን ነው ማለት ነው አዎ ግን በዚህ አጋጣሚ የተወለደው ልጅ ወንድ ስለሆነ ማለት ነው ያው እንግዲህ እያንዳንዶቻችን እስከ ዛሬ ላጠፋ ነው ብድሩን ይከፍላል። ያው ብያስባለ ለማንኛውም ማለት እስካሁን የተፈጠረው ነገር ያው ብዙዎቻችን አስተምረውናል። ከሰው ስህተት አይጠፋም። የትኛውም ሰው ስህተተኛ ያለውም ብሎ አያስብም። እኛ በራሳችን ሁላችንም ልክ ሊመስለን ይችላል፣ ግን በሰው አንግል ደግሞ ልክ ላንኖር እንችላለን። የትኛውም ሰው ያጠፋል። ግን ደግሞ አሁን እሱን ነገር እረስተን ተጣልተናል፣ ከሁላችሁም ተጣልተናል፣ ከአብርሽ ከሩታ ከሁሉም ሰው ጋር ተጣልተናል። ግን ደግሞ እሱ ነገር አበቃ። ዛሬ ደስታ ነው። ሁላችንም ተሰብስበን በአንድ ሆነን ይህንን ነገር አንድ ላይ እንድናከብር ነው ምንፈልገው። ምንም ጭቅጭቅም አልፈልግም። በቃ በደስታ ከሩታ ቤተሰብ በቃ ሁሉንም እረስተን አንድ ላይ ሆነን ማክበር ነው ያለብን። አይመስላችሁም? እንግዲህ ቤተሰቦቻችን፣ እናንተም አብራችሁን ስለሆናችሁ እናመሰግናለን። እስከ መጨረሻው አብራችሁን ጠብቁ። ሩታ የምትመጣበትን ሰዓት እየተጠባበቅን ነው ያለውን ነገር ለእናንተም ለሁላችንም እንግዲህ እየጓጓን ስለሆነ አብረን እናያለን። አብራችሁን ሆኑ፣ አብራችሁን ሆኑ። እንግዲህ ቤተሰቦቻችን መጥተዋል። ያው በር ላይ ናቸው ማለት ነው። እኛም ተዘጋጅተን እየጠበቅናቸው ነው። እንግዲህ እያፈነዳን ሲመጡ እዚህ ጋር ሲደርሱ ቡፍም እምናደርግ ይሆናል ማለት ነው። ኬክም አለ እዚህ ጋር ሩታ ይሄን ኬክ ቁርስ አለን ነው እምገባ ማለት ነው ወደ ቤት። ለማስደንገጥ ልጁንም እሷንም ለማስደንገጥ ተዘጋጅተናል። ልጁ ተነስቶ እንዳይሮጥ ልጁ እንኳን ነገር ግን ሁሉ ለማፈንዳት ክዳ ነበር የሚገባው። ኧረ መጣል መጣል መጣል ድንቃድር የሰራዊት ጌታ ድንቅ አድርጎልኛል። የሰራዊት ጌታ አረሳኝም። አምላክ አነሳኝ ከትቢያ ድንቅ አድርጎልኛል። በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል። ረክሼ ሳለው ድንቅ አድርጎልኛል። ይናለ ድንቅ አድርጎልኛል። በዳግም ሳቱ በጣም ታምራላችሁ። ኑ ወደዚህ፣ እዚህ ጋር ኬክ የቀረባለ ለእናንተ። እንኳን ደስ አላችሁ አባዬ፣ ሩታ፣ ሁላችሁ በዚህ ጋር አባዬ። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እዚህ ጋር ሁላችሁ ምኑና እና እንግዲህ ቤተሰቦቻችን መጥተዋል። እዚህ ጋር ሩታዬ ይሄው እንኳን ደስ አላችሁ። በመጀመሪያ ደስ አለ አባዬ፣ እንኳን ደስ አለሽ የልጅ ልጅ አጅ ስላየሽ። አብዬ ምን ደዛው የልጅ ልጅ ስላየሽ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እሺ ሁላችንም በጣም ደስ ብሎናል። ያው መናገር እስኪ ያቀጠን ድረስ ያው እዚ ጋር ኬክ አለ። ኬኩ ደግሞ ቁርሰሽ ትገብልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለናል፣ ብዙ ስቃይ ነበረ። ብዙ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች። አሁን ግን ያው ሳቅ በሳቅ ሆነናል ሁላችንም፣ እግዚአብሔር ይመስገን። ሁላችንም ደስ ብሎናል። ጓደኞቻችን አለን፣ ቡርኬ እዚህጋ መተ አንዳንድ ነገር ብትላቸው ደስ ይለኛል። እሺ እሺ እንኳን ደስ አለሽ፣ ያው ሩታ ሁላችንም ቤተሰቦችሽንም ጓደኞችሽንም ተሰብስበናል። እስኪ የተሰማሽን ስሜት ደግሞ ልትናገሪ ደስ ይለናል። እሺ። መጀመሪያ ሁላችሁንም ማመሰግናለሁ። ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ አይኔም በአይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጅን ለመታቀፍ ረድቶኛል። ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም አድርጌ አመሰግናለሁ። እንደዚህ አይነት ፕሮግራም አዘጋጅታችሁኝ ሰርፕራይዝ ስላደረጋችሁኝ ቴንክ ዩ ሁላችሁንም እንዲሁም እናቶቼን ሁለታችሁንም በጣም ነው ማመሰግነው። አባ ሁላችሁንም ወዳችኋለሁኝ። ያው በዚህ አጋጣሚ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለው። ከእርግዝ ነው ጀምሮ እስከምወልደው ድረስ የእናትን ስሜት የእናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁና፣ በእርግጥ ያው ትረዱታላችሁ። ሞር ደግሞ በቦታ ሆናችሁ ስትአዩት ነው የሚገባችሁና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት፣ እና ክብር ለእናቶች ይሄን የተሰማኝ፣ አመሰግናለሁ። የቀረውን ሙላ እኛም እናመሰግናለን። ያው ሩታዬ፣ ከዚህ በኋላ ጓደኞችን ሳይሆን እናታችን ነው ምንልሽ። ወደ እናትነት ስለተቀላቀለች ማለት ነው በጣም ደስ ብሎናል። እዚህ ጋር የአብርሽ እናት አለች፣ የሩታ እናት አለች። የአብርሽ እናት ደግሞ ይመስለኛል። በጣም ደስታ ተሰምቶኛል፣ ደስ ብሎኛል። በሰላም ልጅ አቀፋ፣ ለዚህ ስላደረሳት በጣም ነው ደስ ያለኝ። እኔ ደስ ብሎኛል፣ እግዚአብሔር ይመስገን። እዚህ ጋር ደግሞ የሩታዬ እናት አለች። የሩታዬ እናትም ደግሞ የተሰማትን እሺ። በመጀመሪያ ለአብርሽና ለሩታዬ ግሬስ ፋሚሊዎች በጣም ነው ምወዳችሁ። ዛሬ ደስታው የኛ ብቻ አይደለም የእናንተም ጭምር ነው። እግዚአብሔር ደግሞ መልካም ነገር አድርጎልናል። በጣም ነው ምወዳችሁ። ሩታይም ደግሞ ያው እንደተናገረችው የእናትነት ምንነትን ቀምሰዋለች። በሂደት ደግሞ በማሳደግ የእናትን ምንነት ታየዋለች። እግዚአብሔር የሰጣቸውን ፍሬ ይባርክላቸው ያሳድግላቸው። አድጎም ለቁም ነገር እናት አባት የሚረዳ አገር ወገን የሚጠቅም እንዲሆን፣ እንዲሁም በዚህ አጋጣሚ እለምናለሁ እጸልያለሁ። አመሰግናችኋለሁ፣ ወዳችኋለሁ። እዚህም ያሉ ጓደኞቻቸውን እግዚአብሔር አምላክ ይባርካቸው ያክብራቸው፣ ትልቅ ደረጃ ይድረሱ ነው ማለት። ደስ ይላል። እዚህ ጋር የጋሽ ይያለ እኔ አልታየሁም። አረ ወደ ፊት ለፊት እሺ። አመሰግናለሁ ከተደረገልን ፕሮግራም ሁሉ ወራት ለኛ ድንቅ ቀን ነው ዛሬ። ምክንያቱም ሩታ ነፍሰ ጡር ሆና ባየን ሳካየን ሰዓት ጀምሮ በጣም እንጨነገን ጨሌ ነበረ። እግዚአብሔር መልካም ነው፣ ለዚህ ቀን ደርሰናል። ይሄ ቀን ሪሊ እጅግ በጣም ደስ የሚልና አፕሪሼት እናደርግበት ቀን ምን እንደነቅበት ቀን ነው። ክብሩ ሁሉ እግዚአብሔር ይውሰድ። አሜን። ይሄን ያደረጋችሁ በተለይ ወገኖቻችን ልጆቻችን እግዚአብሔር አምላክ ለብድራት ያብቃል። እናንተን እንደዚሁ ተድራችሁ እንዲሁ በሚወልድበት ጊዜ እግዚአብሔር ለእናንተ ብድር መስጠት እንድንችል። ይህ ሁሉ ፍቅር ነውና፣ ፍቅር እግዚአብሔር ነው። በእግዚአብሔር ስም መልካም ነገር አድርጋችኋል። እግዚአብሔር ይባርካችሁ። እናያለን። እናመሰግናለን። እሺ ቤተሰቦቻችን፣ እኛም ቤተሰቦቻችን እንደተደሰቱ፣ እኛም በጣም ተደስተናል ማለት ነው። እንግዲህ ሩታዬ በእርግጠኝነት እንደተደሰች ደስ እንዳለሽ አልጠራጠርም። እና ማመን ያለብን ነገር ያው ከብዙ ጭንቅ በኋላ ደስታ እንደሚመጣ ማመን አለብን። ከዚህ በፊት ያለፉት ነገሮች ይሄን ቀን ላይ እንደርሳለን ብለን ማንም ያሰበሰው የለም። እግዚአብሔር ይመስገን። እሺ፣ ለማንኛውም ሩታዬ ያው እዚህ ጋር አግባቡ ነው እንጂ ውስጥ ላይ ደግሞ ቦታሽ፣ የምታርፊበት ቦታ አሳምረን ነው የጠበቅነሽ ከዲኮሮች ጋር እና ብዙ ከመቆሚ komi, ውስጥ ካፍተን እና ቤተሰቦች ሰዎች ያው እሩታዬም ቤት ገብታለች። ያው እሩታዬ ግን እናትነት እንዴት ነው? በእናቶች ተቀበሽ፣ አንቺም እናት ሆነሻል። እናትነት ደስ የሚል ስሜት አለው

እና ማዘር አትቀባ፣ ይቀባ እኔ አቤለን አልቀባውም። አባትዬ ነው ቀባ፣ ስታገኙ ትቀቡት አላችሁ። ሲመጣ ይቀባል። ያስፈልጓል እሱ ያስፈልጓል። ትንሽ አናቱ ደቋል። አብይ ምንድን ነው? ቆይ ስትል እሺ። አሁን እዚህ ላይ በዚህ ድምቀት ላይ ቢኖር አብረሽ ጠሙር ሚያ በጣም ደስ ይለን ነበረ። ምን ይደረግ፣ ያለመኖሩ በጣም አዝነናል። የምር መምጣት ይ እናመጠዋለን። ሰብሰብ ብለው ደግሞ ይወጣሉ። አይሻልም? ለወደፊት ነው ለወደፊት። አሁን ስትገባ ቢኖር አሪፍ ነበረ። አሁን ስትገባ ነበር። ያው እንግዲህ ምንም ማለት አይደለም። ሩታዬ እንግዲህ እቺን ቀን ታልፋለች፣ አዲስ ቀን ትመጣለች። አይዞሽ እና ሩታዬ ምን ያስፈልግሻል ሌላ

እሺ ለማንኛውም ቤተሰቦቻችን፣ ያው እሩታዬ ከጠበቀችው በላይ ደስ ብሏታል። በልጁ ተደስታ ሳያበቃ እቤት ደግሞ ተሰብስበን አንድ ላይ ሆነን ጠብቀናት፣ ያው ደስተኛ ሆናለች። እግዚአብሔር ይመስገን። ይሄ ደስታሽ ምንም ነገር አይንጠቀሽ፣ ሁሌ አብሮሽ ይሁን አባዬም አብዬ ሁላችሁም ደስተኛ ሁኑልን። ያው የልጅ ልጅ አይታችኋል፣ ሀያ ትሆናችኋል። እግዚአብሔር አክስትነት እዚ ጋ የታናሸዋት እንግዲህ ተቀብለናል። ዛሬ ለታናሸዋታችን አክስት ሆነ የመደምደሚያ ብሎኛል አይማዘር የመጨረሻ ይማዘር ቆጣሪ መልሻለው፣ ብለዋልኮ ብለውኛል። ቆጣሪ መልሻለው፣ አልወልድም ከአሁን በኋላ ልጆች። የሚልዬን ስናፍቅ ነበር፣ ስጠብቅ ነበር። አሁን ደሞ የሩታይን የጠበቅኩ ነው ብያለው፣ በሰላም ብያለው። ደስ ብሎኛል። ደስ ይበላችሁ። እምባንነ ያልኩት ምንድን ነው የሩታዬን ልጅ ለማቀፍ ብዬ አልኩትን ነው፣ ሌላ እንዳይመስላችሁ። እሺ፣ እንግዲህ አሁን እኛ ወንዶች ምን ወጣ ይሆናል ማለት ነው? እናንተ የሴቶች ወልዳም ሮስት ተተባ አባት መሆን አለበት ዝግጅት ላይ ነው። አባዬ እኔ ብዙ ነገር ያለብኝ ሰው ተመካከሬ ከእናንተ ጋር አባት ለመሆን እኮ ችግር የለውም፣ እንመካከላለን። በጣም አመሰግናለሁ፣ ደስ ብሎኛል በጣም እና ደግሞ እንግዲህ ሩታል እናንተንተው የሚያስፈልጋን ነገር ካለ እኛ አለን ሩታ ይላለን። እሺ፣ እናታችን እንወዳቸዋለን።